ሰበር ዜና። ከወዲያ የተራበ ህዝብ ማዕበል ካምፑን ሰብሮ መግባቱ ሲሰማ፣ ወዲህ ደግሞ ሁለቱ ጀነራሎች ወደ አራት ኪሎ ከባድ ፈንጂ ወርውረዋል። ሁለቱ ጀነራሎች ወደ አራት ኪሎ እሳት ወርውረዋል። ጀነራል ምግቤ እጅ ስጡ ካሉን እጅ አንሰጥም አንንበረከክም ሲሉ ያበጠውን አፈንድተውታል። በተመሳሳይ ጀነራል ክንፈዳኛው ከሻቢያ ጋር ለመስራት ብልጽግናን አናስፈቅድም ሲሉ እቅጩን ወቁት ብለዋል። ጀነራል ክንፈ ያሰሯቸውን የብልጽግና ባለስልጣናት ለመበቀል በሚመስል መልኩ አራት ኪሎን የሚያስቆጣ ተደጋጋሚ አስተያየቶችን እያንጸባረቁ ነው። ከመቀሌ የህወሓት የጦር መኮንኖች የሚያሰሙት ድንፋታ በጀኔራሎቹ ሳይገደብ፣ አመራሮቹም የመረር አቋም እያሰሙ ነው። ፈትለ ወርቅ ገብረ እግዚአብሔር ሞንጀሪኖ ህልማቸውን አክሽፈነዋል ሲሉ በአብይ የተሾሙት ጀነራል ታደሰ ወረደ ደግሞ ከፕሪትሮ በኋላ ቀውስ ተፈጥረዋል ሲሉ ጣታቸውን ወደ ሾሟቸው የአራት ኪሎ ሰዎች ቀይስረዋል። የመረጃ እንቀልባችን ጉዳዩን በተመለከተ ሰፊ ዘገባ ይዟል። ትሰሙታላችሁ። አቡነ ማትያስ የሚመሩት ቅዱስ ሲኖዶሱ ለከንቲባ አዳነች አቤቤ ያቀረበው ምስጋና እያነጋገረ ነው። ሲኖዶሱ ኑፋቂ አስተምረዋል ላሏቸው ሶስት የሃይማኖት አባቶች ይቅርታ ማድረጉም ታውቋል። በሌላ በኩል ሲኖዶሱ በአገሪቱ የቀጠሉትን ጦርነቶች ለማስቆም ይረዳል ያለውን ቡድን አቋቁሟል። የሲኖዶሱን ውሳኔዎች የተመለከተ መረጃ ይዘናል። እናስደምጣችኋለን። ዶላር ተወንጭፏል። የኢትዮጵያ ብር የመግዛት አቅሙ በአቦ ሸማኔ ፍጥነት ምክንያት እየዛለና እየደከመ ሲሆን፣ በአንጻሩ ዶላር እየተተኮሰ ነው። ንግድ ባንክ ባለፈው አንድ ሳምንት በዶላር መግዣ ላይ የሰባት ብር ጭማሪ ማድረጉን ትኩረት ስቧል። መንግስት ብሩን በማዳከም ከትይዩ ገበያ ጋር ለማጣጣም እየሰራ እንዳለ ቢናገርም ልዩነቱ እየጨመረ መጥቷል። እንመለስበታለን። የተራቡ ፍልስጤማውያን ካምፑን ጥሰው ገቡ። በጋዛ የተራበ የህዝብ ማዕበል የረዲት ድርጅት አዲስ የእርዳታ ማከፋፈያን ሰብሮ ገብቷል። በውጭ ዘገባችን ይዘነዋል። እንመለስበታለን ጥኔ ስትልን ውዲያ አንዳፍታ ሚዲያ ቤተሰቦች፣ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። ከአንዳፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ላንዴና ለመጨረሻ ጊዜ የሚያገኙት ልዩ እድል እንዳያመልጠው 40 ፐርሰንት በሶስት ዓመት ከፍለው ቀሪውን 60 ደግሞ ቤቱን እየኖሩበት እስካያመት ድረስ በባንክ ቀስ ብሎ የሚከፍሉበትን እድል ያመቻቸል። ሎት ዲኤምሲ ሪል ስቴት በሀገራችን የሪልስቴት ታሪክ የመጀመሪያ የሆነውን ለአንድ አባወራ አንድ ሊፍት ያለውን ብሎካችን ይዘን ሎት መጥተናል። ቀድሞው ለሚመጡ ሀያ እድለኞች በ8 ፐርሰንት ቅድመ ክፍያ ብቻ ማለትም ከ431 ሺህ ብር ጀምሮ በመክፈል ከባለ1 እስከ ባለ4 መኝታ በሚፈልጉት የካሪ አማራጮች ማግኘት ይችላሉ። ይፍጠኑ፣ ይደውሉ፣ የድሉም ተጠቃሚ ይሆኑ። ሁለቱ ጄኔራሎች ወደ አራት ኪሎ እሳት ወርውረዋል። ጀነራል ምግበይ እጅ ስጡ ካሉን እጅ አንሰጥም አንንበረከክም ሲሉ ያበጠውን አፈንድተውታል። በተመሳሳይ ጀኔራል ክንፈ ክንፈዳኛው ከሻቢያ ጋር ለመስራት ብልጽግናን አናስፈቅድም ሲሉ እቅጩን ወቁት ብለዋል። ጀኔራል ክንፈ አሰሯቸውን የብልጽግና ባለስልጣናትን ለመበቀል በሚመስል መልኩ አራት ኪሎን የሚያስቆጣ ተደጋጋሚ አስተያየቶችን እያንጸባረቁ ነው። ከመቀሌ የህዋት የጦር መኮንኖች የሚያሰሙት ድንፋታ በጀነራሎቹ ሳይገደብ አመራሮቹ የመረረ አቋም እያሰሙ ነው። ፈትለወርቅ ህብረት እግዚአብሔር ሞንጀሪኖ ህልማቸውን አክሽፈነዋል ሲሉ በአብይ የተሾሙ ጀነራል ታደሰ ወረደ ደግሞ ከፕሪቶራ በኋላ ቀውስ ተፈጥሯል ሲሉ ጣታቸውን ወደ ሾሟቸው የአራት ኪሎ ሰዎች ቀስረዋል። የህዋት የጦር መኮንኖችና አመራሮች ወደ አራት ኪሎ የሚወረውሩትን ትንኮሳም ቀጥለውበታል ከዚህ ባለፈም ሻቢያ የሚለውን ቃል እንደ ዳዊት መደጋገማቸውን ቀጥለዋል በትናንትናው ዕለትም የጦር መኮንኖቹና አመራሮቹ ለብልጽግና መንግስት ማስጠንቀቂያ የሚመስሉ ንግግሮችን እያሰሙ ነው የጀኔራል ምግበይ ንግግርም በቅዳሚነት የሚጠቀስ ነው በመከላከያ ሰራዊቱ ፋኖን በመምራትና በህገወጥ የወርቅ ንግድ የተወነጀሉት ጀኔራል ምግበይ በትናንትናው ዕለት በአንድ ዝግጅት ላይ ባደረጉት ንግግር ጦርነት ይፈልጋል ጦርነት ይጀምራል በሚል እየተወነጀል ነው ሲሉ ተናግረዋል እጅ ስጡ ተንበርከኩ የሚሉን ከሆነ ግን እጅ አንሰጥም አንንበረከክም ብለዋል አሁንም ራስን የመከላከል ሁኔታ ውስጥ ነን ያሉት ጀነራሉ አሁንም ከጦርነት ውጭ ያለ በደል ውስጥ እየኖርን ነው 17 ዓመት የታገልነው የራስን እድል በራስ ለመወሰን ነበር ብለዋል በአራቱም አቅጣጫ ተከበን ከበባውን ሰብረን ወጠናል። አሁንም ግን ያ የዘር ማጥፋት ጦርነት እንዲቀጥል የሚፈልጉ አሉ አንንበረከክም ማለታችንን ብዙ ስም እየሰጡን ነው አሁንም ሊበትኑን ሊያንበረክ ተመልክኩን በተለያየ አቅጣጫ እየመጡ ነው። ለሰላም የሚከፈለውን እንከፍላለን። ነገር ግን እጅ ስጡ ተንበርከኩ የሚሉንን አንሰማም፣ በፍጹም አንንበረከክም በማለት ጠንከር ያለ ንግግር አድርገዋል። በተመሳሳይ የቀድሞ የሜቴክ ኃላፊ ሜጀር ጀነራል ክንፈዳኛው የአራት ኪሎን መንግስት ፍቃድ አንፈልግም የሚል አስተያየት ሰጠዋል። በቅርቡ ኢትዮጵያዊነት በሽታ ነው በሚል ንግግራቸው መነጋገሪያ የነበሩት ጄኔራሉ፣ አሁንም ደግሞ ስለ ህወሓትና ስለ ሻቢያ ግንኙነት የተሸፈነውን እውነት አውጥተውታል። ጄኔራሉ በወቅታዊ ጉዳዮች ላይ ለመቀሌ ኤፍ ኤም 104.4 በሰጡት ቃለመጠይቅ የህወሓትና ሻዕቢያ ግንኙነት የሶስተኛ ወገን ፍቃድ አያሻውም ብለዋል። ከእስር ከተፈቱ በኋላ የትግራይ ነጻ ሀገር በአደባባይ እያቀነቀኑ የሚገኙት ግንፈ በህዝብ ለህዝብ ግንኙነትና ሰላም መፍጠር የሚሸፋፈነውን ግንኙነት ገላልጠውታል። የዋሳዎች ግንኙነት የጀመሩት ከኤርትራ ህዝብ ጋር ሰላም ለመፍጠር እንጂ ከሻቢያ ጋር የጦርነት ጥምረት ለመፍጠር አለመሆኑን ሲገልጹ ነበር። እዚህ ጉዳይ ላይ በቅርቡ ማብራሪያ የሰጡት ዶክተር አብርሃም ተክስተ ከኤርትራ ጋር ህዝብ ለህዝብ ግንኙነትና ሰላም ለመፍጠር የማንም ፍቃድ አንሻም ማለታቸው ይታወሳል። ለዚህም ያቀረቡት ምክንያት የተጀመረውን ግንኙነት እንደሚባለው ግጭት ለመፍጠር ሳይሆን ከኤርትራ ጋር ሰላም ለመፍጠር ነው ብለዋል። ይሁን እንጂ በህዝብ ለህዝብ ግንኙነት የተሸፋፈነውን ጥምረት ማስተባበያው ውሎ ሳያደር ክንፈ አፈንድታውታል። ግንኙነቱ በህዋትና በሻቢያ መካከል መሆኑን በአደባባይ ያረጋገጡት ክንፈ የፌዴራል መንግስቱ አያገባውም ብለዋል። ይሁን እንጂ የፌዴራል መንግስት ትግራይን የኢትዮጵያ ሉዓላዊ ግዛት አካል ሆና እስከቀጠለች ድረስ የውጭ ግንኙነቶችን የመወሰን ስልጣን አለው። ህዋትና ሻቢያ ግንኙነት ጥምረት የፈጠሩት በአዲስ አበባና አስመራ መካከል ከፍተኛ ውጥረት በተፈጠረበት አጋጣሚ መሆኑ ቀጠናውን ስጋት አጭሯል። ከቅርብ ጊዜ ወዲህ ጽምዶ በተሰኘ የጥምረት እንቅስቃሴ ግንኙነታቸውን ያደሱት ህወሀትና ሻቢያ እንቅስቃሴው ከፍተኛ ስጋት ፈጥሯል። ወዲህ ደግሞ ጀነራል ታደሰ ወረደ ከፕሪቶሪያ ስምምነት በኋላ ትግራይ ከፍተኛ ቀውስ ውስጥ መግባቷን ተናግረዋል። ጀነራሉ በህግ ተሽሮ በትግራይ ብቻ በተከበረው ግንቦት ሀያ መታሰቢያ ላይ ባሰሙት ንግግር የውስጥ ክፍፍሉ የህልውና አደጋ ተደቅኗል ብለዋል። ጀነራሉ በንግግራቸው ውስጣችን ህልውናችንን የሚፈታተን የፖለቲካ ቀውስ ተፈጥሯል ሲሉ ተደምጠዋል። የፕሪቶሪያን ስምምነት ተከትሎ ተፈጥሯል ያሉት የውስጥ ፖለቲካ ቀውስ ትግራይን ለጸጥታ ለማህበራዊና ኢኮኖሚያዊ ምስቅልቅል ውስጥ አስገብቷታል ብለዋል። ጄኔራሉ በንግግራቸው የትግራይን ቀውስ መስመር ለማስያዝ ከአራት ኪሎ ስልጣን ሲረከቡ የፈረሙትን ቃል ኪዳን ለመፈጸም እንደተሳናቸው አመላክተዋል። የትግራይን ቀውስ ለመቀልበስ የውስጥ ፖለቲካዊ ቀውስ የፈጠሩ ኃይሎች ልዩነታቸውን በሰላም ለመፍታት መቀመጥ እንዳለባቸው

አቡነ ማትያስ የሚመሩት ቅዱስ ሲኖዶሱ ለከንቲባ አዳነች አቤቤ ያቀረበው ምስጋና እያነጋገረ ነው። ሲኖዶሱ ኑፋቂ አስተምረዋል ላሏቸው ሦስት የሃይማኖት አባቶች ይቅርታ ማድረጉም ታውቋል። በሌላ በኩል ሲኖዶሱ በሀገሪቱ የቀጠሉትን ጦርነቶች ለማስቆም ይረዳል ያለውን ቡድን አቋቁሟል። ለሁለት ሳምንት በዝግ ሲመክር የቆየው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ በሦስት ጳጳሳት ላይ የመጨረሻ የጥፋተኝነት ውሳኔ አሳልፏል። ቅዱስ ሲኖዶሱ በርክ በካህናት ቅዱስ ሲኖዶስ ምልአተ ጉባኤ የብፁዓን አባቶች አስተምሮ በተመለከተ በቋሚ ሲኖዶስ ውሳኔ መሰረት የሊቃውንት ጉባኤ ሶስቱን አባቶች ጥፋተኛ ብሏቸዋል። በብፁ አቡነ በርናባስ እና ብፁ አቡነ ገብርኤል ትምህርቶች ላይ ያቀረበውን ስህተቶች ያለባቸው መሆናቸውን በሲኖዶሱ ተረጋግጧል። ሲኖዶሱ በጉዳይ ላይ የሶስቱን አባቶች አስተያየት አዳምጦ ውሳኔ ያሳልፏል። ሦስቱም ብፁዓን አባቶች ጥፋታቸውን አምነው በቅዱስ ሲኖዶሱ ፊት ቀርበው ይቅርታ ጠይቀዋል ተብሏል። በሊቃውንት ጉባኤ ቀረበው እውነተኛ የቅድስት ቤተ ክርስቲያን አስተምሮ ሚ ያምኑና የሚያስተምሩ መሆኑን በመግለጽም ለተፈጠረው ስህተት ይቅርታ እንደጠየቁም ተገልጿል። የቅዱስ ሲኖዶሱ ምላተ ጉባኤም ይቅርታቸውን መቀበሉን ቤተክርስቲያኗ ባወጣቸው መግለጫ አስታውቃለች። ጳጳሳቱ ያስተላለፉትን የስህተት ትምህርት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙሃን ስርጭት አገልግሎት ላይ ቀርበው በቅዱስ ሲኖዶሱ ፊት የሰጡትን የእምነት ክህደት ቃል አስተምሯቸውን አርመውና አስተካክለው እንዲያስተላልፉ መመሪያ ተሰጥቷል። ወደፊትም ብፁዓን ሊቃነ ጳጳሳት እና መምህራን የሃይማኖት ትምህርት ሳይሸራረፍ ለትውልድ ለማስተላለፍ ጥንቃቄ እንዲያደርጉና በአከራካሪ ጉዳዮች በግለሰብ ደረጃ ምላሽ እንዳይሰጥ ጉባኤው ወስኗል። የጳጳሳቱ ትምህርቶች በምዕመናን ዘንድ ከፍተኛ ቅሬታ ተፈጥረው እንደነበር ይታወሳል። ሌላ በኩል ሲኖዶሱ ለኢትዮጵያ እርስ በርስ ግጭቶች መፍትሄ የሚያፈላልቅ የጳጳሳት ኮሚቴ አቋቁሟል። ዶላር ተወንጭፏል። የኢትዮጵያ ብር የመግዛት አቅሙ በአቦ ሸማኔ ፍጥነት እየዛለ እና እየደከመ ሲሆን፣ በአንጻሩ ዶላር እየተተኮሰ ነው። ንግድ ባንክ ባለፈው አንድ ሳምንት በዶላር መግዣ ላይ የሰባት ብር ጭማሪ ማድረጉ ትኩረት ስቧል። መንግስት ብሩን በማዳከም ከትዩ ገበያ ጋር ለማጣጣም እየሰራ እንዳለ ቢናገርም ልዩነቱ እየጨመረ መጥቷል። የኢትዮጵያ መንግስት ሐምሌ 2 ቀን 2016 ዓ.ም አዲስ የውጭ ምንዛሪ አስተዳደር ስርዓት ያስተዋወቀ ሲሆን ያ ተግባራዊ ከመሆኑ በፊት ሐምሌ 19 ቀን 2016 ዓ.ም አንድ የአሜሪካን ዶላር የመግዣ ዋጋ 57.48 ብር ነበር። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት IMF እና ከዓለም ባንክ 10.7 ቢሊዮን ዶላር ብር ለማግኘት በተደረገው ስምምነት መሠረት በገበያ ላይ የተመሰረተ የውጭ ምንዛሬ ተመንን ተግባራዊ በማድረግ ብሯን ማዳከሟ ይታወሳል። ለ10 ለማንሳት መንግስት በሚወስነው የውጭ ምንዛሬ የግብይት ስርዓትን ይመራ የነበረውን አሰራር በመቀየር በገበያ ፍላጎት የሚመራ እንዲሆን ውሳኔ ተላልፏል። ተግባራዊ በተደረገ በአንድ ሳምንት ብቻ የብር የመግዛት አቅም በ57 በመቶ መዳከሙ ይታወሳል። አንድ አፍታ ሚዲያ የኢትዮጵያ ንግድ ባንክ እና ዳሽን ባንክ ዕለታዊ ምንዛሬዎችን የተመለከተ ሲሆን ሁለቱም ባንኮች የሳንቲም ልዩነት ብቻ አድርገው 1 ዶላር 131 ብር ገደማ ለመግዛት ተመን አውጥተዋል። ኢትዮጵያ ንግድ ባንክ ለበርካታ ወራት አንድን የአሜሪካ ዶላር አራት ብር ሲገዛና ሁለት ብር ጨምሮ ደግሞ ሲሸጥ የከረመ ቢሆንም ካለፈው ሳምንት አጋማሽ በኋላ አራት ብር ጨምሮ 128 ብር ሲገዛ ቆይቷል። ባንኩ በአንድ ሳምንት የሰባት ብር ጭማሪ በማድረግ አንድን የአሜሪካን ዶላር 131 ብር ገዝቶ 133 ብር እንደሚሸጥ አስታውቋል። ዳሽን ባንክ በበኩሉ ግንቦት 2 2017 ዓ.ም በድረ ገጹ ባወጣው ተመን አንድ የአሜሪካን ዶላር 131 ብር ከ80 ሳንቲም በመግዛት 134 ብር 50 ሳንቲም እንደሚሸጥ ገልጿል። ብሔራዊ ባንክ ለባንኮች የውጭ ምንዛ ዛሬ በጨረታ የሚሸጥ ሲሆን ባለፈው ሳምንት በስድስተኛው ዙር ያቀረበው 50 ሚሊዮን ዶላር 14 ባንኮች በአማካኝ 133 ብር ከ17 ሳንቲም መውሰዳቸውን አስታውቋል። በአምስተኛው ዙር ጨረታ ደግሞ 60 ሚሊዮን ዶላር ለጨረታ ቀርቦ 132 ብር ከ9 ሳንቲም አማካኝ ዋጋ ተሽጧል። መንግስት ብሩን በማዳከም ከትዩ ገበያ ጋር ለማመጣጠን እየሰራ እንዳለ ቢናገርም ልዩነቱ እየጨመረ መጥቷል። ባለፉት ሳምንታት በመደበኛ ገበያው የአንድ ዶላር ዋጋ 124 ብር በነበረበት ወቅት በትዩ ልዩ ገበያው ደግሞ 154 ብር ሲመነዘር ነበር። ብሔራዊ ባንክ ለዓመታት በመንግስት ቁጥጥር ስለነበረው ማሻሻያ ሲያብራራ ከዚህ ቀደም የነበረው አሰራር ጠንካራ መሰረት የሌለው ትዩ ገበያን የፈጠረ በመሆኑ ዶላር ከይፋዊ የግብይት ተመን እጥፍ በሆነ ዋጋ ለግብይት እንዲቀርብ መንገድ የከፈተ መሆኑን ገልጿል። የተራቡ ፍልስጤማውያን ካምፑን ጥሰው ገቡ። በጋዛ የተራበው የህዝብ ማዕበል የረድኤት ድርጅት አዲስ የእርዳታ ማከፋፈያን ሰብረው ገብተዋል። ተንቀሳቃሽ ምስሎች በደቡብ ራፋ የተሰበሰበ ህዝብ የጋዛ ሂማኒታሪያን ፋውንዴሽን ቅጥር ግቢን ጥሰው በወደቀ ጥር ሲርመሰመሱ አሳይተዋል። ረድኤት ድርጅቱ እንዳለው እርዳታ ለማግኘት የመጡ ሰዎች ብዛት ያላቸው በመሆናቸው የቡድኑ አባላት ለቅጽበት ወደኋላ ፈግፍገው ነበር። የእስራኤል ጦር በአቅራቢያ የነበሩ ወታደሮች የማስጠንቀቂያ ጥይት መተኮሳ ቸውንም ተናግሯል። በታጠቁ የአሜሪካ የደህንነት ቅጥረኞች የሚታጀበው ድርጅቱ የመንግስታቱ ድርጅትን በማለት በጋዛ ዋናነት የእርዳታ አቅራቢ ለመሆን አልሟል። በጋዛ ረሃብን እያንዣበበ ሲሆን እስራኤል ለ11 ሳምንታት ጠላ የነበረውን እገዳም በቅርቡ አለዝባለች። የመንግስታቱ ድርጅት በራፋ የታየውን እርዳታ ፈላጊ ህዝብ ትዕይንት ልብ ሰባር ያለ ሲሆን አፋጣኝ እርዳታ ለሚያስፈልጋቸው 2.1 ሚሊዮን ሰዎች እርዳታ ለማድረስ ዝርዝር እቅድ መንደፉንም ተናግሯል። የመንግስታቱ ድርጅትና በርካታ የረዴት ድርጅት ድርጅቶች ከፋውንዴሽኑ ጋር ለመተባበር ፍቃደኛ አይደሉም። ለዚህም ምክንያት ሲያቀርቡ ድርጅቱ የሰብአዊነት መርሆችን የሚቃረንና እርዳታን እንደ መሳሪያ እንደሚጠቀምበት ያሳያል ብለዋል። ድርጅቱ መንቀሳቀስ የማይችሉትን ከእርዳታው ያገለለ ነው ሲሉ ያስጠነቀቁ ሲሆን ይህም ለተጨማሪ መፈናቀል ምክንያት ሆኗል ብለዋል። ድርጅቱ በሺዎች የሚቆጠሩ ሰዎችን ለጉዳት ይዳርጋል፣ እርዳታን ለፖለቲካና ወታደራዊ ዓላማ ያውላል፣ እንዲሁም በመላው ዓለም ታይቶ የማይታወቅ የእርዳታ አቅርቦት ስርዓት አለው በሚል አስጠንቅቀዋል። ሐማስ የእርዳታ አቅርቦቱን እየዘረፈ ነው የምትለው እስራኤል አሁንም ካለው የአቅርቦት ስርዓት ሌላ አማራጭ አስፈላጊ ነው ብላለች። ምንም እንኳን ሐማስ ዝርፊያውን ቢያስተባብልም ጋዛ ሂውማኒታሪያን ፋውንዴሽን ሰኞ ዕለት በጋዛ ስራ መጀመሩን ያሳወቀ ሲሆን በማሰራጫ ጣቢያው ለፍልስጤማውያን እርዳታ እያደረስኩ ነው ብሏል። ማክሰኞ ዕለት የእስራኤልና ፍልስጤማውያን መገናኛ ብዙኃን በታል አል ሱልጣን ጣቢያ ሰዎች እርዳታ ለማግኘት ተሰልፈው የሚያሳዩ ተመሳሳይ ምስሎችን አጋርተዋል። ከአንድ ሰዓት ቆይታ በኋላ ደግሞ በሺዎች የሚቆጠሩ ሰዎች ህጻናትን ጨምሮ የጣቢያውን ቅጥር ግቢ ጥሰው ሲገቡ የሚያሳይ ተንቀሳቃሽ ምስል ይፋ ሆኗል። በምስሉ ከተኩሱ ራሳቸውን ለመከላከል አንዳንድ ሰዎች ሲሮጡና ሲያጎነብሱ ይታያሉ። ጋዛ ሂዩማኒቴሪያል ፋውንዴሽን እርዳታ የሚያስፈልጋቸው ሰዎች ብዙዎች እንደሆኑ በመጥቀስ 462 ሺ ምግብ የሚሆን 8000 የምግብ ሳጥኖችን ማከፋፈሉን ገልጿል።